እንደምን አላችሁ እንደምን ቆያችሁ? ውዴ ነው መርከብ ሜዳ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላካችንን በድጋሚ ስላገናኘን ስሙ ይክበር ይመስገን። ውዴ ነው መርከብ ሜዳ ቤተሰቦች፣ ምናልባት እንግዲህ ዛሬ አንድ ጉዳይ ይዤላችሁ መጥቻለሁ ከዚህ በፊት ጀምሬው ሳላጠናቅቀው ያቆምኩት የመጽሐፍ ቅዱስ ጥናት ማለት ነው። ምናልባት ጀምሬ ባለማጠናቀቄ ከወዲሁ ትልቅ ይቅርታ ልጠይቅ ወዳለሁኝ ጀምሬ በማቆም ምክንያት ማለት ነው። እንደ እግዚአብሔር መልካም ፍቃድ ይሄንን ክፍል አሁን ላይ ጀምሬ እንዲያጠናቅቅ እንግዲ እግዚአብሔር እንዲረዳኝ፣ እንግዲህ እናንተም መጸለይ አለባችሁ። እግዚአብሔር ሁላችንም እንዲረዳን እንዲያግዘን። ስለዚህ እንደአይነት ነገሮች ዝም ብሎ በአለማዊ ኃይል ብቻ የሚሆኑ አይደሉም። መንፈሳዊ እገዛ ከለለው ማለት ነው። ስለዚህ እግዚአብሔር ደግሞ እንደ አይነት ነገሮችን አስጀምሮ እንዲያስፈጽመን የእሱ መልካም ፍቃዱ ሆን ለማለት ወዳለሁኝ። በተሻለ መጠን ለመጨረስ ሞክራለሁኝ። በዛሬው ቆይታችን ታዲያ የዚህ መጽሐፍ ቅዱስ ክፍልን የምናነሳበት ምክንያት ምንድን ነው? ብዙዎቻችን በተለይ አሁን ላይ ዓለማችን ከመጽሐፍ ቅዱስ እየራቀ መጽሐፍ ቅዱስ የሚናገረውን ነገር እንደተራ ነገር እየቆጠረ ባለበት ዘመን ይህን ምላችሁ መለው ዓለምን ማለቴ ነው፣ በተለይ ኦርቶዶክስያን ማለቴ አይደለም። ዓለም አሁን ለመጽሐፍ ቅዱስ ያለው እምርታ ወይም አመለካከት ሙሉ በሙሉ በሚባል ደረጃ እየተቀየረ ያለበት ለመጽሐፍ ቅዱስ ሕግና ስርዓት እየተገዛ ባለመሆኑ ስለዚህ ይሄንን ጉዳይ በተመለከተ ደግሞ እኛ በደንብ አትኩረን ልንማረውና ልንገነዘበው የሚጎዳ ጉዳይ ስለሆነ መጽሐፍ ቅዱሳችንን ከማጥናታችን ወይም ከማንበባችን በፊት የመጽሐፍ ቅዱስን ሁኔታና መጽሐፍ ቅዱስን በበለጠ ግልጽ ሊያደርጉልን በሚችል መልኩ እንድንረዳው ያስችለን ዘንድ በሚል ነው። እንግዲህ የመጽሐፍ ቅዱስ ጥናት የሚለው ከዚህ በፊት የተማርኩትን ነገር በኖት ደብተሮች ላይ የጻፍኳቸውን ከመጻሕፍቶች ያገኟቸውን እጄ ላይ ያሉ መረጃዎችን አሰባስቤ ነው እናንተ የማጋራችሁ እና ዛሬ ክፍል አንድ በሚል ምዕራፍ አንድ ክፍል አንድ በሚል እንጀምራለን። በዚህም ውስጥ እንግዲህ መጽሐፍ ቅዱስ ማለት ምን ማለት ነው የሚለውን አንደኛ እናያለን። በሁለተኛ ደረጃ መጽሐፍ ቅዱስ ለምንድን ነው ቅዱስ የተባለው የሚለውንም አንስተን የዛሬው ቆይታችን ለማጠናቀቅ እንሞክራለን። ይሄንን ካልኩኝ ፕሊስ ፕሊስ በጣም ይሄንን ቪዲዮ የምታዩ በተለይ ኦርቶዶክሳውያን ላይክ አድርጋችሁ ጀምሩ። አንዳንድ ጊዜ ላይክ ካደረጋችሁት ለብዙዎች ስለማይደርስ ማለት ነውና። እና የዩቲዩብ ህግ ያው እንደምታውቁት ላይክ ካደረጋችሁት ቪዲዮ ተወዳጅ ነው ብሎ ስለዚህ ለብዙዎች ሪኮመንድ ያደርገዋሉ፣ የሚያዳርሰዋል ማለት ነውና። ምንም የሚወጣበት ነገር አይኖርም። ኦርቶዶክሳውያን እህቶቼ ይሄንን ቃል የምሰሙ ሁሉ ላይክ አድርጉ። የመጽሐፍ ቅዱስ ጥናትን ላይክ አለማድረግ በራሱ እንግዲህ ጤነኝነትን አይመስለኝም እና እንግዲ ለቃሉ ይቅርታ። ስለዚህ ይህን ነው ማለት የምፈልገው፣ የመጽሐፍ ቅዱስ ጥናትን ስንጀምር መጽሐፍ ቅዱስ በራሱ ምን ማለት ነው? መጽሐፍ ቅዱስ ማለት ምን ማለት ነው? ብዙዎቻችን የምናውቀው ቃል ነው እና ግን ቃሉን በቃልነቱ ስላወቅ ነው ብቻ በትርጉም ደረጃ ምንድን ነው የሚለውን ካልተነጋገርንበት ለገተነ ጎዳ ለምንጠየቀው ሁሉ መልስ ለመስጠት ግራንድ አንጋባም ጭምር ስለሚጠቅመን ነው። እና ለህይወታችንም ስለሚጠቅመን ለስጋችን ነፍሳችንም ይህን ቃል በመስማት ነፍሳችን ሐሴት ታደርጋለች እና መንፈሳችን ይታደሳል። በነገራችን ላይ እና መጽሐፍ ቅዱስ ማለት በሁለት ቃላት ጥምር የምናገኘው ቃል ነውና። መጽሐፍ ቅዱስ የሚለው ሐረግ መጽሐፍ እና ቅዱስ ከሚሉት ሁለት ቃላት የተገኘ ሐረግ ሲሆን ግን መጽሐፍና ቅዱስ ከሚል ሁለት ሐረግ የተገኘ ሲሆን መጽሐፍ የሚለው ቃል ተጠቃልሎ በአንድ ጥራት ስር የተሰበሰበ ጽሑፍን ሲገልጽ፣ ቅዱስ የሚለው ቃል በግዕዝ የተለየ የከበረ የሚል የአማርኛ ትርጉም ይሰጣል። ስለዚህ መጽሐፍ ቅዱስ ማለት በአንድ ጥራት ስር የተሰበሰበ የተለየ የከበረ ጽሑፍ ማለት ነው ነው መጽሐፍ ቅዱስ ማለት እንግዲህ በሁለት ሐረግ ቃላት የተጣመረ ነው፣ መጽሐፍና ቅዱስ ማለት ነው። ብዙ የምታቋቸው የዓለማዊ መጽሐፍቶች አሉ። በዓለማችን ላይ የድርሰት መጽሐፍቶች አሉ። የልብ ወለድ መጽሐፍ፣ የታሪክ መጽሐፍ የፊክሽን መጽሐፍቶች በጣም ብዙ አሉ። እነዚህ መጽሐፍቶች ቅዱስ የሚል ቅጽል የላቸው። በጣም ከዓለም ከሌሎች መጽሐፍቶች የሚለየው መጽሐፍ መጽሐፍ የሚለው ስም ከሌሎች ከዓለማዊ መጽሐፍ ጋር ተመሳሳይ ስም አለው፣ ግን ሁለተኛው ጋር ስንመጣ ቅዱስ የሚለውን መጽሐፍ ቅዱስ ጋር ብቻ ነው የምታገኙ፣ ሌሎች መጽሐፍቶች ጋር አታገኟቸውም ማለት ነው። ሌሎቹ የዓለማዊ መጽሐፍቶች የምናነባቸው ለእውቀት ሊጠቅሙን ይችላሉ። መጽሐፍ ቅዱስ ግን እውቀት ብቻ አይደለም ህይወትም ጭምር ስለሆነ ስለዚህ መጽሐፍ ቅዱስ የሚለውን እናግን ትርጉም በደንብ ማየት ተገቢ ነው ማለት ነው። እና ስለዚህ መጽሐፍ የሚለው ቃል በአንድ ጥራት ስር የተሰበሰበ የተጠቃለለ ጽሑፍን ሲገልጽ፣ ቅዱስ ማለት ደግሞ የተለየ የከበረ ቅዱስ የሆነ ቃል ማለት ነው። ስለዚህ በአንድ ጋር ሲጠመር መጽሐፍ ቅዱስ ማለት በአንድ ጥራዝ ስር የተሰበሰበ የተለየ የከበረ ጽሑፍ ነው። የከበረ ጽሑፍ ነው፣ የተለየ ጽሑፍ ነው ማለት ነው። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለውን ወደፊት በእንዲህ አይነት መልኩ እንረዳዋለን ማለት ነው። ወደ ሁለተኛው ስንመጣ እንግዲህ መጽሐፍ ቅዱስ ብለናል። መጽሐፍ ምንድን ነው፣ ቅዱስ ምንድን ነው የሚለውን ተንትነናል። ሁለቱም በአንድ አጣምረን ደግሞ ያለውን ትርጉም አድምጠናል፣ ተማምረናል ስለዚህ ወደ ሁለተኛው ቃላችን፣ ትምህርታችን ስንመጣ ደግሞ መጽሐፍ ቅዱስ ለምንድን ነው ቅዱስ የተባለው ነው? ለምንድን ነው ቅዱስ የተባለው? ለምንድን ነው ከዓለማዊ መጽሐፍት ተለይቶ ከሌሎች የታሪክ የልብ ወለድ የፊክሽን ከሌሎች መጽሐፍቶች ተለይቶ ቅዱስ የተባለው ለምንድን ነው የሚለውን ነገር በቅድሚያ እናነሳለን ማለት ነው። አንደኛ አስገኘው እግዚአብሔር ስለሆነ ቅዱስ ተብሏል። መጽሐፍ ቅዱስን ያስገኘው ግለሰብ አይደለም ወይም ደግሞ የሆኑ ፒኤልሲዎች ተሰባስበው የሰሩት የሚጻፉት መጽሐፍ አይደለም። ወይም የሆነ ፈላስፋ ወይም የሆነ ሳይንቲስት ወይ የሆነ ምሁር አይደለም ያስገኘው ይህን መጽሐፍ አስገኙ የመጽሐፍ ቅዱስ ባለቤት ራሱ ባለቤቱ እግዚአብሔር ስለሆነ ቅዱስ ተብሏል። የእግዚአብሔር የሆነ ሁሉ ቅዱስ ነውና ነው እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። ኦሪት ዘሌዋውያን ምዕራፍ 16 ከቁጥር ሁለት ላይ ስንመለከት ይህን ቃል እናገኘዋለን። የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 15 እስከ 16 እንመለከት። ስለዚህ መጽሐፍ ቅዱስ ለምን ቅዱስ ተባለ ተብሎ ቢጠየቅ አንድ ሰው አስገኙ ባለቤቱ እግዚአብሔር ቅዱስ ስለሆነ መጽሐፍ ቅዱስም ቅዱስ ተብሏል። ምንጩ ሶርሱ ቅዱስ ነው እግዚአብሔር። ስለዚህ ባለቤቱ ቅዱስ ከሆነ የተገኘው መጽሐፉ ቃሉም ራሱ ምንድን ነው ማለት ነው? ቅዱስ ነው ማለት ነው። ስለዚህ አንደኛው ይሄ ነው ምክንያት ለምን ቅዱስ እንደተባለ። ሁለተኛ ሰውን ወደ ቅድስና የሚያደርስ ስለሆነ ቅዱስ ተብላ፣ መጽሐፍ ቅዱስ መጽሐፍ ቅዱስ ቅዱስ የተባለበት ሁለተኛው ምክንያት ሰዎችን ወደ ቅድስና፣ ወደ ንጽህና፣ ወደ ልዕልና ከፍ የሚያደርግ ስለሆነ መጽሐፍ ቅዱስ ምን ተብሏል? ቅዱስ ተብሏል። ስለዚህ በዚህ ምክንያት በመጽሐፍ ቅዱስ አማካኝነት ተጠቅመው አንብበው በህይወታቸው ተርጉመው በስጋቸውም በነፍሳቸውም የተገበሩ እናቶቻችን ቅዱሳን አባቶቻችን ቅዱሳን በዚህ ህይወት ስለኖሩ ቅዱሳን ብለን እንጥራቸዋለን ማለት ነው። በትናንትና ሁለት አባታችን አቡነ አቡዬ ገብረ መንፈስ ቅዱስን ስናነሳ ያሉበትን ክብር ያሉበትን የቅዱስና ማዕረግ ስንመለከት ከየትም የመጣ አይደለም። ምንጩ መነሻው እንደነዚህ አይነት የቤተክርስቲያን አባቶችን እንዲህ አይነት ጸጋ እንዲሰጣቸው ያደረጋቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ምንጭነት ነው ሰዎችን ወደ ቅድስና የሚያደርስ ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል የሚለው ሁለተኛው ምክንያታችን ነው። የከበሩ መጽሐፍትን አምኖ መቀበል የእግዚአብሔር ድምፅን መስማት ነው ይላል። የዚህም መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው ይላል ራእይ ዮሐንስ ምዕራፍ ሁለት ከቁጥር ሰባት ስንመለከት ሁለተኛው ሰውን ወደ ቅዱስና የሚያደርስ ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል ነው። ሶስተኛው መጽሐፍ ቅዱስ ለምን ቅዱስ ተባለ ከተባለ በእግዚአብሔር መንፈስ የተነሱ ቅዱሳን ሰዎች የጻፉት በመሆኑ መጽሐፍ ቅዱስ ቅዱስ ተብሏል ነው። በእግዚአብሔር መንፈስ የተነሱ፣ በእግዚአብሔር መንፈስ ቅዱስ የተነሱ ቅዱሳን ሰዎች የጻፉት በመሆኑ መጽሐፍ ቅዱስ ቅዱስ ተብሏል ይላል። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፍቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ሁለተኛ ጴጥሮስ ምዕራፍ አንድን ስንመለከት ቁጥር ሀያ ጀምረን እስከ ሀያ አንድ ስንመለከት ይህንን ቃል እናገኛለን። እና በእግዚአብሔር መንፈስ የተነሱ ቅዱሳን ሰዎች ስለ ጻፉት መጽሐፍ ቅዱስ ቅዱስ ተብሏል። በአራተኛ ደረጃ ላይ መጽሐፍ ቅዱስ ለምን ቅዱስ ተባለ? የሚለውን ስንመለከት የሰው ልጅ ከመፈጠሩ በፊት ስላለው ሁኔታ በእርግጠኝነት የሚናገር በመሆኑ በቅዱሳት መጽሐፍ አስቀድሞ የተከወነ ሁነት ሲገለጽ በይሆናል ወይም በግምት ሳይሆን በእርግጠኝነት ነው ይላል። ሰው ልጅ ከመፈጠሩ በፊት ስላለው ሁኔታ የሰው ልጅ ከተፈጠረም በኋላ ከመፈጠሩ በፊት ስላለው ሁኔታ በእርግጠኝነት ስለሚናገር መጽሐፍ ቅዱስ ቅዱስ ተብሏል ይለናል መጽሐፋችን እንግዲህ ወደ ሌላኛው ስናልፍ ደግሞ መጽሐፍ ቅዱስ ለምን ቅዱስ ተባለ የሚለውን ስንመለከት አሁንም በአምስተኛ ደረጃ ላይ የምናገኘው ወደፊት ስለሚመጣው በእርግጠኝነት የሚናገር ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል ማለት ነው። ወደፊት አሁን ምን እንደሚሆን ስለዚህ ዓለም ፍጻሜ፣ ስለ ሰው ልጆች ታሪክ እንዳጠቃላይ፣ ለምሳሌ እንደ ራእየ ዮሐንስ ለምሳሌ ስንመለከት የሚነግረን ብዙ ነገሮች አሉ። ሌሎችን የመጽሐፍ ቅዱስ ክፍሎች ስንመለከት ስለ ዳግም ትንሳኤ ይነግረናል። ስለ ሰው ልጆች ድጋሚ ስለ መነሳት ይነግረናል። በደንብ አድርጎ በእርግጠኝነት ስለሚናገር ነው። አስቀድሞ ክርስቶስ ሰው ከመሆኑ በፊት ወደፊት ምን ሊሆን እንደሚችል በነቢያት አድሮ እግዚአብሔር ሲናገር የነበረውን ቃል ታስታውሳላችሁ አይደለም? ያ ቀድሞ ድንግል በድንግል ትፀንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የሚለው የመጽሐፍ ቅዱስ ቃል ክርስቶስ ሰው ከመሆኑ በፊት አስቀድሞ የተነገረ ወደፊት ሊፈጸም የሚችል ቃል መሆኑን ነው የምንረዳው። ያም ደግሞ አልቀረም ተደርጓል። በፍጹም ያ ቃል ጠብ አላለም እንደምናውቀው። የእግዚአብሔር አብ ልጅ እግዚአብሔር ወልድ ከሰማያተ ሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው ፍጹም አምላክ ሆኖ መስቀል ላይ ተሰቅሎ ያለ ዋጋ ተቀብሎ ነፍሳትን ከሲኦል ነጻ አውጥቶ እኔና እናንተም ዛሬ የምንመላለስበትን የህይወት መንገድ የከፈተ ክርስቶስ ነው። ስለዚህ በእርግጠኝነት ወደፊት ስለሚሆነው ነገር ስለሚናገር መጽሐፍ ቅዱስ ቅዱስ የሚለው መጠሪያ ወይም ስም ተሰጥቶታል ማለት ነው። አምስተኛ ላይ በስድስተኛ ደረጃ የምናገኘው የሚያነቡትንና የሚሰሙትን ስለሚባርክ ነው። የእግዚአብሔርን ቃል የሚሰማ ሁሉ እና እናንተ ዛሬ በማንኛውም አጋጣሚ መጽሐፍ ቅዱስ በግለሰብ ደረጃም ሆነ ተሰባስበንም ሆነ ቤታችንም ሆነ ቤተክርስቲያንም ሆነ በማንኛውም ባለንበት ሁኔታ ላይ ሆነ የመጽሐፍ ቅዱስን ቃል ብንሰማ ብናነብ፣ የሚባርከን የሚቀድሰን ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል ሌሎች መጽሐፍትን በማንበብ ምክርና ዕውቀት ይገኛል መጽሐፍ ቅዱስን በማንበብ ግና ቃሉን በመስማት ግን ቡራኬ ይገኛል ይላል ራእየ ዮሐንስ ምዕራፍ አንድ ከቁጥር ሶስት ስንመለከት የምናገኘው ቃል ነው ስለዚህ መጽሐፍ ቅዱስ የሚያነቡትን ሰዎች የሚሰሙትን ሰዎች የሚባርክ ነው ይሄ ለሰው ልጆች ብቻ ሳይሆን በነገራችን ላይ ለምድራችንም ለሌላው ስነ ፍጥረትም የሚሰራ ነው ይሄ በረከት የሚያሰጥ ስለሆነ ማለት ነው በረከት የሚያሰጥ ስለሆነ ስለዚህ በዚህ ምክንያት አንዱ ቅዱስ ተብሏል ማለት ነው በሌላኛው በልኩ ሰባተኛ ላይ የምናገኘው ዘመን የማይሽረው በመሆኑ መጽሐፍ ቅዱስ ቅዱስ ተብሏል ብዙ መጽሐፍቶች ዘመን ይሽራቸዋል ያረጃሉ ይህ ዓለም ካለፈ በኋላ ታሪክ ናቸው ልክ ከፀሐይ በታች ምንም አዲስ ነገር የለም እንደ የተባለው ሁሉ በዚህ ምድር ላይ ስለምድራዊ ነገር የተጻፉ የልብ ወለድ የድርሰት ታሪክ ሌሎች መጽሐፍቶችን እንዳለ በዚህ ምድር ላይ ያከትማሉ። መጽሐፍ ቅዱስ ግን በዚህ ምድር ላይ ከፀሐይ በታች ስላለው ነገር ብቻ አይደለም። ከፀሐይ በታች ብቻ ያለውን ጉዳይ ሳይሆን ከፀሐይ በላይ ስላለው ዓለም ይናገራል። ዘላለማዊ ነው። በጊዜ ሊሚትድ የሆነ የተገደበ አይደለም ነው። ስለዚህ ዘመን የማይሽረው በመሆኑ መጽሐፍ ቅዱስ ቅዱስ ተብሏል ማለት ነው። ስለዚህ መጽሐፍ ቅዱስ የሚያረጅ ዘመን የዘመን ብዛት የማይገታው ዘላለማዊ ነው። የአምላካችን ቃል ግን ይላል ለዘላለም ጸንታ ትኖራለች። ትንቢተ ኢሳያስ ምዕራፍ አርባን ስንመለከት የምናገኘው ቃል ነው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ማቴዎስ 24 ከቁጥር 25 ጀምረን ስንመለከት የጌታ ቃል ለዘላለም ይኖራል። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 25 ስንመለከት የምናገኘው ቃል ነው። ስለዚህ መጽሐፍ ቅዱስ ዘመን የማይሽረው በመሆኑ ምክንያት ምን ተብሏል? ቅዱስ ተብሏል። የመጨረሻው ምንድን ነው መጽሐፍ ቅዱስን ቅዱስ ካሰኙት ነጥቦች መካከል ክብረ ቅዱሳንን የሚዘክር ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል አይገርም ቅዱሳን አይረሳም አይዘነጋቸውም ለምን እነሱም አስቀድመው በዚህ ቃል አማካኝነት ለቅድስና ለንጽህና ለክብር እንደበቁ ስለሚያውቁ እነሱን ደግሞ አይዘነጋቸውም ያስባቸዋል ሁልጊዜ ክብረ ቅዱሳንን የሚዘክር ስለሆነ መጽሐፍ ቅዱስ ቅዱስ ተብሏል ስለምሳሌ ስለ እመቤታችን ቅድስት ድንግል ማርያም ስለ ቅዱሳን መልአክ ስለ ቅዱሳን ጻድቃን ሰማዕታት ይናገራል። ስለነዚህ ስለ ዘርዘርኳቸው ስለ ድንግል ማርያም፣ ስለ ቅዱሳን፣ ስለ መልአክ፣ ስለ ሰማዕታት፣ ስለ ደናግል፣ ስለ አበው፣ ስለ ሊቃውንቱ፣ ስለ ጳጳሳቱ፣ ስለ ዳቁናቱ፣ ስለ ካህናቱ ስለነዚህ ሁሉ ስለ ተመረጡት እግዚአብሔር ስለ ቀደሳቸው ስለ ባረካቸው እናቶች፣ አባቶች ሁሉ የሚዘክር የሚናገር ስለሆነ መጽሐፍ ቅዱስ ምን ተብሏል ማለት ነው? ቅዱስ ተብሏል ማለት ስለዚህ በዛሬው ቆይታችን እንግዲህ መጽሐፍ ቅዱስ ማለት ምን ማለት ነው የሚለውን አይተናል። ሁለተኛ መጽሐፍ ቅዱስ እንግዲህ ለምን ቅዱስ ተባለ የሚለውን የተለያዩ ነጥቦችን ዘርዝረን የተመለከተው በዛሬው ቆይታችን ማለት ነው። በቀጣይ የመጽሐፍ ቅዱስ ታሪክ በሚል መጽሐፍ ቅዱስን ማን ጻፈው ብለን እነጋገራለን። ከዚህ በፊትም በእርግጥ አንስቸው ነበረ። አሁን ግን እንደ እግዚአብሔር መልካም ፍቃድ እግዚአብሔር የሚረዳናል እና እንጨርሰዋለን። እንደጀመርነው አናቆብ ከዚህ በፊት ያንን በማድረጌ ትልቅ ቅርት አሁንም በድጋሚ መጠየቅ እፈልጋለሁኝ። በቀጣይ ግን ሳናጠናቅቅ አናቆምም ማለት ነው። በዚህ መልኩ ልትረዱ ለማለት ነው። አሁንም ደግሞ የምናገረው ግን ለብዙዎች ላይክ ሸር አድርጉላቸው፣ እንዲደርሳቸው የዩቱብ ህግ እንደዛ ስለሆነ የሚሰራው። ይሄንን መስማት የማይፈልግ የሰው ልጅ የለም። ይሄንን መስማት የማይፈልግ የማትፈልግ ነብስ የለችም። ከዚህ ከንቶ ሆንቶ ከቧል ተቀቀቀሉ ዓለም ውስጥ ወጥተን እንደአይነ ነገርን ነብሳችንን ማሰማት ምን ያክል መታደልም ጭምር ነውና፣ እንግዲህ ያስተማረን የሚያስተምርም እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው፣ የሚመክር እግዚአብሔር ነውና፣ እኔንም እናንተንም ያስተማረን ለመከረን ለገስጸን አምላካችን እግዚአብሔር በእውነት ስሙ ይክበር ይመስገን ማለት ወዳለሁኝ። በድጋሚ እስከምንገናኝ መልካም ቆይታ እንዲሆንላችሁ መኛለሁኝ። ይቆየን።